ሰላም እንዴት ናቸው የኢትዮጵያ ፍሬሽማን ቤተሰቦች፣ በዛቤ ቆየታችን የምንመለከተው በአዲስ መረጃ ይሆናል ማለት ነው። ይህም የሚሆነው አዳዲስ የጠሩ የሬሜዲያል ተማሪዎችን የጠሩ ግቢዎችን የምነግባችሁን የሚሆነው ባለፈው ቆይታችን አዳዲስ ሬሜዲያልን የተመለከቱ ዜናዎችን እንዲሁም ደግሞ እስካሁን ድረስ የጠሩ ግቢዎችን ነግሬያችሁ ነበረ። አሁን ደግሞ እስካሁን ባለንበት አሁን ይህን ቪዲዮ እስከለቀኩበት ሰዓት ድረስ ሬሜዲያሎችን የጠሩ ግቢዎችን የምገልጽላችሁ ይሆናል ማለት ነው እና እናንተም አሁን ከምነግሯችሁ ግቢዎች ውስጥ ያላችሁ ልጆች ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እናንተም ደግሞ ያልተጠሯችሁ ከሆነ ሌሎች ለተጠሩ ልጆች ቪዲዮን ሼር አድርጎላቸው እላለሁ ማለት ነው። ቀጥታ ወደ ግቢዎቹ ዝብዝብ መሄድላችሁ ይሆናል። በመጀመሪያ እንግዲህ በ2018 ዓመተ ምህረት የጅጅጋ ዩኒቨርሲቲ ለሪሚዲያል ፕሮግራም የተመደባችሁ ተማሪዎች ምዝገባችሁ የሚሆነው ህዳር አምስት እስከ ስምንት ባሉት ጊዜያቶች ውስጥ መሆኑን ግቢው አሳውቋል። አንደኛ የጅጅጋ ዩኒቨርሲቲ ጥሪ አለ። በሁለተኛ ደረጃ ላይ ደግሞ በ2018 በትምህርት ሚኒስቴር ባህርዳር ዩኒቨርሲቲ የተመደባቸው አዲስ የሪሚዲያል ፕሮግራም ተማሪዎች የእናንተ ምዝገባ የሚሆነው ደግሞ ከህዳር 11 እስከ 12 መሆኑን ዩኒቨርሲቲው አሳውቋል ማለት ነው። የባህር ዳር ዩኒቨርሲቲ ታዲያ፣ የባህር ዳር ዩኒቨርሲቲ መግለጫውን ሲያወጣ የምዝገባ ቦታም ለብቻ ከፍሎ ነው ያወጣው። ማለትም የሶሻል ሳይንስ ወይንም የማህበራዊ ሳይንስ ተማሪዎች ከሆናችሁ ግሽ አባይ ግቢ እንድትመዘገቡ ብሏል። የተፈጥሮ ሳይንስና ለናቹራሎች ደግሞ ዘንዘልማ ግቢ የምዝገባ ቦታችሁ እንደሚሆን አሳውቋል ማለት ነው። በመጨረሻ ደግሞ እስካሁን ድረስ የጠራው ግቢ የጋምቤላ ዩኒቨርሲቲ ሲሆን ጋምቤላም ዩኒቨርሲቲ ለሪሚዲያል ፕሮግራም መመዝገቢያ ቀን ብሎ ያስቀመጠው ህዳር 15ና 16 መሆኑን የጋምቤላ ዩኒቨርሲቲ አሳውቋል ማለት ነው። ስለዚህ ወደ ግቢ ስትሄዱ መያዝ ያለባችሁ ነገሮች ሁሉም ግቢዎች ማስታወቂያቸውን ሲያወጡ ያስታውቃሉ። ታዲያ አሁን ወደ ነገርኳችሁ ግቢዎችም አጠቃላይ የሪሚዲያል ተማሪዎችም ወደ ግቢ ስትሄዱ መያዝ ያለባችሁን ነገር ለመጥቀስ ያህል አንደኛ የስምንተኛ ክፍል ሰርተፍኬት ዋናውንና ኮፒውን ከዘጠኝ እስከ አስራ ሁለተኛ ክፍል የተማራችሁበትን ትራንስክሪፕት ውጤት ከዋናውንና ኮፒውን የአስራ ሁለተኛ ክፍል ፈተና ሰርተፍኬትም እንዲሁ ዋናውንና ኮፒውን እያደረጋችሁ አዘጋጁ። ከዚህ በተጨማሪ ቲን ቲንነምበር ስምንት ሶስት በአራት የሆነ ጉርድ ፎቶግራፍ፣ ከዚህ በተጨማሪ ደግሞ እንግዲህ አንሶላ፣ ብርድ ልብስ፣ የትራስ ጨርቅ የመሳሰሉትን የስፖርት ትጥቅ የመሳሰሉትን ይዛችሁ ወደ ግቢ ኑ ተብሎ መግለጫ አውጥተዋል። ግቢዎችም እናንተም እነዚህ አይነት ነገሮችን እያዛችሁ ወደ ግቢ ግቡ ማለት ነው። እስካሁን ድረስ እነዚህን እስካሁን የጠሯቸውን ማለትም የትራንስክሪፕት የሶልቲያ ያክሎ ፈተና ምናምን ላይ ያለውን ውጤት ያልያዛችሁ ልጆች ከወዲሁ ቀደም ብላችሁ በመዘጋጀት ነበርም ያለወጣችሁ በማውጣት ወደ ግቢ ለመግባት ተዘጋጁ እያልኩኝ በኮሜንት ላይ ብዙ ተማሪዎች አርባ ምንጭ ወራቤ ዩኒቨርሲቲ እንዴት ነው አሰራሩ ወይም ደግሞ የተለያዩ ግቢዎችን ጠይቃችሁኛል። ግቢዎቹ በጠሩ ሰዓት ለሁላችሁም የምነግባችሁ ይሆናል ማለት ነው። እስከዛው ድረስ የምንለቃቸውን ቪዲዮዎች እንዲሁም ደግሞ በየጊዜው የሚደርሰውን አፕዴት ቶሎ ቶሎ ከስር ከስር ተከታተሉ። ትክክለኛና እውነተኛ መረጃዎችን የምናቀርብላችሁ ይሆናል ማለት ነው። እንዳልኳችሁ ቀደም ብዬ ይሄ ቪዲዮ ለሌሎች ተማሪዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። እናንተም ደግሞ ቤተሰብ ካልሆናችሁ ቤተሰብ ሁኑ፣ ምክንያቱም በዚህ ቻናል ላይ ወደ ሰባ ፐርሰንት የሚሆነው ሰው ሰብስክራይብ ሳያደርግ ነው እየተመለከተ ያለው እና ቤተሰባችን ሁኑ እያልኩኝ አሁን ካልኳችሁ ነገሮችም ግቢያችሁም ደግሞ የጠራ ከሆነ ቀናችሁን እየጠበቃችሁ ተዘጋጁ እላለሁ ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።